ሰላም ጠና ስጥልን። ውድ የማርክ ሶሉሽን የዩቲዩብ ቻናል ቤተሰቦች እንዴት ቆያችሁ? በድል ተጠናቀቀ። በውዷ ላይ ተደግፋ ከምድረ በዳ የምትወጣ ይቺ ማናት? ማህሌ ማህሌ ዘ ሰለሞን ምዕራፍ 8 ከቁጥር 15። ዘማሪት የምስራች ሲሞን ከስድስት ወራት በፊት ከሀገሬ ሲወጣ ምንም ተስፋ የለም፣ ጥቂት ቀና ብቻ ሰጣት ተብሎ በእግዚአብሔር ብቻ ላይ ባለ እምነትና ተስፋ በኢትዮጵያውያንና ኤርትራውያን እህትና ወንድሞቼ የገንዘብ ጸሎት እና የማበረታታት ኃይል በሞትና በህይወት መካከል ሆኜ ወደ ባንኮክ መጣሁ። መሃሉ ብዙ ነው። በሰፊ ምስክርነት ወደ እናንተ መጣለሁ። ሆኖም ከሞት ጋር ፊትለፊት ተጋፍጪ በእግዚአብሔር አሸናፊነት 12 ከባባድ ከመዎችን ወስጄ ከሙሉ ፈውሴ ጋር ነገ ዓርብ ከጠዋቱ ሁለት ሰዓት ወደ ሀገሬ ወደ ቤተሰቤ እንደገና በታላቅ ክብር እግዚአብሔርን ላገለግለው በምድረ በዳ በሰጠኝ ዝማሬዎች እንደገና ልንጽናና በጉጉት እየጠበቅኩ ነው። በዚህ ሁሉ ውስጥ እንደ ልጃችሁ እንደ ሂታችሁ በእንባ የጸለያችሁልኝ ከጉድለታችሁ ለእኔ ሕክምና የተቆረሳችሁ እግዚአብሔር ጸሎታችሁን ሰምቷልና አመስግኑት። እኔም የፈወሰኝን እርሱን ለእግዚአብሔር እጅ የሆናችሁለት እናንተን አመሰግናለሁ። ደግሞ ይሄ አለፍኩ ስል በአስራ ሁለተኛው የመጨረሻው ከሞዬን የወሰድኩ ያመለጥኩት ጠላት በዚህ ላገኛት ብሎ ከባድ የመሬት መንቀጥቀጥ ብነሳም ከሀያኛው ፎቅ አንዳች ሳይነካኝ አምላኬ በባዕድ ሀገር አተረፈኝ። ስንት እድሜ እንደቀጠለልኝ እኮ ታዲያ፣ በእንደገናው በሁለተኛው ህይወቴ እስከ ሞት አገለግለዋለሁ። እንደገና ከሞትኩበት ቀስቅሶኛል። ጎስፕል ስንገር የምስራች ሲሞን